ፍቅር ወዴት ሄደ? 40 ዓመት ሙሉ አብሮ የነበረ ፍቅር 41ኛው ላይ ወዴትና እንዴት ሊሄድ ይችላል? ወይስ መጀመሪያም አልነበረም ወይም በመሃል ጠፋ እያለ ይመላለስ ነበር ማለት ይሻላል። ወይዘሮ አልማዝና አቶ ባልቻ መካከል የተፈጠረው ግራ ያጋባል። የሆነባቸው ቀድሜ የጠየቅኩትን ያስጠይቃል። ለ40 ዓመታት በትዳር አብረው ኖረው ኖረው ብዙ ልጆችንም ወልደው የጉብዝና ወራታቸውን በጋብቻ አሳልፈው። በስተርጅና ግን ትዳሩ በቅቷቸዋል። አንዳቸው ለሌላቸው ይበልጥ በሚያስፈልጉበት ሰዓት በቃኸኝና በቃሽኝ ተባብለዋል። ፍቺ ፈጽመው የንብረት ክፍፍል አድርገዋል። ወይዘሮ አልማዝ ግን የቀረ ጥያቄ ኖሯቸዋል። የአቶ ባልቻን የቀድሞ ባላቸውን የጡረታ አበል ልካፈል ይገባል ሲሉ ዳኝነት ጠይቀዋል። የጠየቁትን አሁን የሰሙ እርስዎ ምን ብለው ይሆን? እንደ ጋራ ንብረት ሁሉ ሚስቱን የፈታ ባል ጡረታውንስ ሊያካፍል ይገባልን? አጠገቡ ላለ ሰው የመሰሎትን ይበሉ። ፍርድ ቤት ያለውን ግን አሁን እኔ መጥኜ ነግሮታለሁ። ደግሞ አልሰማንም እንዳትሉም ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስ እንድታደምጡ ጋብዘዋቸዋል። የቀድሞ ሚስት ጥያቄያቸውን ይዘው ዳኛ ፊት ቀርበዋል። የጡረታ አበሉን የቀድሞ ባለቤቴ ያካፍለኝ ብቻም ሳይሆን የኔን ቤት ተደግፎ የተሰራውን ቤትና ሱቅ አፍርሶ ያንሳልኝም ሲሉ ጠይቀዋል። ተከሳሽ በበኩላቸው ሱቁን ቀበሌው በስምምነት አካፍሎን ተለያይተናል፣ የጡረታ አበልን በተመለከተ ግን የመካፈል መብት የላቸውም በማለት ለክሱ መልስ ሰጥተዋል። ክሱ የቀረበለት ፍርድ ቤትም ቤቱን አፍርሶ እንዲያነሳ በማለት የቀረበውን ጥያቄ ጉዳዩ ቀደም ብሎ በስምምነት ያለቀ በመሆኑ አልተቀበልኩትም። የጡረታ አበሉ ግን ከሳሽና ተከሳሽ አብረው በትዳር በቆዩበት ወቅት ከደሞዝ ላይ ተቆርጦ ሲከማች የኖረ በመሆኑና እንደ ጋራ ሀብት የሚቆጠር ስለሆነ እኩል ይካፈሉ በማለት ውሳኔውን ሰጥቷል። ሚስትን አስደስቶ ባልን ግራ አጋብቷል። ግራ የተጋቡት ባልም ይግባኛቸውን ለምስራቅ ሸዋ ዞን ከፍተኛ ፍርድ ቤት አቅርበዋል። ፍርድ ቤቱም በኦሮሚያ ክልል የቤተሰብ ህግ አንቀጽ 78 ንዑስ አንቀጽ 1 መሠረት የጋራ ነው የተባለው ሰርተው የሚያገኙትን ገቢ እንጂ የጡረታ አበልን አይመለከትም። እናም የጡረታውን አበል ሊያካፍሉ አይገባም በማለት የስር ፍርድ ቤትን ውሳኔ ሽሮታል። ሚስት የግል ቤት ስላላቸው የቀበሌውን ቤትም እንዲለቁ ወስኗል። አሁን ደግሞ ይግባኝ የማለት ተራው የቀድሞ ሚስት ሆኗል። ቅሬታቸውን የተቀበለው የክልሉ ጠቅላይ ፍርድ ቤትም ባልና ሚስት በጋብቻ ውስጥ እያሉ የሚያፈሩት ገቢ ሁሉ የጋራ ንብረት ነው። በግል ጥረት የሚገኘው ደሞዝ ላይ የሚቆረጠውም የጋራ እንዲሆን ነው ከ1960 ዓ ም ጀምሮ ባልና ሚስት ሆነው ከጋራ ደሞዝ ሲቆረጥ የቆየው ገንዘብ ጡረታ በሚወጣ ጊዜ የሚከፈለው ገንዘብ ስለሆነ የጋራ ነው፣ እኩል ይካፈሉ በማለት የከፍተኛውን ፍርድ ቤት ውሳኔ ሻረም። ቤቱን ይልቀቁ ያለውን ግን ተጠሪ የግል ቤት ያላቸው ስለመሆኑ ባለማስተባበላቸው ተገቢ ነው ሲል አጸናው። የክልሉ ሰበርም ይህንኑ ውሳኔ መሠረታዊ ስህተት የለውም በማለት ተቀብሎታል። ጡረታዎትን ያካፍሉ የተባሉት አቶ አበበ ግን እንዲህ ሲሉ ጻፉ። የመንግሥት ሠራተኛ ሁኜ የተቀጠርኩት ተጠሪን ከማግባቴ ሁለት ዓመት ቀድሞ ነው። ጋብቻችን በፍቺ ከመጠናቀቁ በፊት በጡረታ ተገልያለሁ። አብረን በመኖር ላይ እያለን እኔ ቀድሜ ብሞት ግማሽ ጡረታ የማግኘት መብት እንዳላት የማይካድ ቢሆንም ከፍቺ በኋላ በእኔ ድካም የተገኘውን የጡረታ አበል እንድትካፈል መወሰኑ ግን ያላግባብ ነው ሲሉ በወረቀቱ ላይ አሰፈሩ። መደምደሚያቸውም ይህ ውሳኔ መሠረታዊ የሕግ ስህተት የተፈጸመበት ነውና ይታረምልኝ የሚል ሆነም። ሰበር መዝገብ ቁጥር 113002 ተከፍቶ ያስቀርባል ተብሎና ተከራካሪዎቹም በጽሑፍ ተከራክረው ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ በቅጽ 20 ላይ ስለወጣ ሙሉውን እንድታነቡት አደራዬ ላስቀድም። ሰበር የግራ ቀኙን ክርክርና የፍርድ ቤቶቹን ውሳኔ በፍርድ ሐተታው ላይ ጽፎታል። በመሰረቱ ለጡረታ ተብሎ ከህግ በመነጨህ ቅድመ ሁኔታ የሚከማች ገንዘብ ባል ወይም ሚስት ካከማቹት ተጠራቅሞ ራሱን ችሎ ለክፍያ ይውላል ወይም ይሸፍናል ተብሎ መደምደሚያ ሊያሰጥ የሚችል አይደለም። የጡረታ አበል ለአንድ ሰራተኛ የሚከፈለው ዕድሜው በገፋበትና ጉልበቱ በደከመ ጊዜ መጦሪያ የሚሆነው ለመኖር የሚያስፈልገውን ወጪ በከፊልም ቢሆን በመሸፈን ማኅበራዊ ደህንነቱን ዋስትና ለመስጠት መንግስት ካለው ፖሊሲ የሚመነጭና የጋራ ንብረት ሊባል የማይችል መሆኑን ቀደም ሲል የሰበር ችሎት በመዝገብ ቁጥር 34384 አስገዳጅ የሕግ ትርጉም ሰጥቶበታል። አለም ሕጉም መብት የሚሰጠው ትዳር በሞት ምክንያት ሲፈርስ ስለሚኖር የጡረታ አበል የማግኘት መብት እንጂ የአሁኑን ክርክር የሚመለከት አይደለም። እናም ሚስት የጡረታ አበል እንዲካፈሉ የተሰጡ ውሳኔዎች መሠረታዊ የሕግ ስተት የተፈጸመባቸው ናቸው በማለት ሽሯቸዋል። ሚስትን አይገባውትም ብሏቸዋል። የሕግ ትርጉም የተሰጠበት ጉዳይም ይሆነም ባል ወይም ሚስት የጡረታ አበል ተጠቃሚ ሆነው ባሉበት ፍቺ ቢከሰት የጡረታ መብት ተጠቃሚ የሆነው ባል ወይም ሚስት የጡረታ አበል ለባል ወይም ሚስት ሊያካፍል የሚገባ ስላለመሆኑ ነው ያለው። ዛሬውን አበቃን። እንድታደምጡ ጋብዘዋችሁ የነበሩት ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስ ነበሩ። አመስግነናል። ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር ይሆን።